ባለፉት ሁለት ሳምንታት እጅግ በጣም አወዛጋቢ እና አነጋጋሪ የነበረው የኮሜዲያን እሸቱ አስተያየት ዛሬ ላይ ምላሽ ያገኘ ይመስላል ትናንትና በወቸው ጉድ ፖድካስት ላይ ቀርቦ አንዳንድ አስተያየቶችን ሰጥቷል ስለ እሱ እንመለከታለን እንዲሁም ደግሞ ኢትዮጵያ ውስጥ እዚሁ ከተማችን አዲስ አበባ ውስጥ ባለ ሶስት ኩላሊት ሰው ተገኝቷል ሶስት ኩላሊቱን ከየት አመጣው አብረን የምንመለከተው ይሆናል እንዲሁም ሌሎች አስቂኝ አዝናኝ እንዲሁም ደግሞ አስተማሪ ቪዲዮችን ሰብስቤላችሁ ይዤላችሁ መጥቻለሁ በሚያስቀው እየሳቅን በሚያስተምረው እየተማርን አስተያየት በሚሰጠው አስተያየት የሰጠን አብረን እንቆዩ ያለ ሰብስክራይብ ብታደርጉኝ ለኔ ይጠቅመኛል። ወደ ቪዲዮ ማሁን ስቱፒድ ሚስቴኮች ያሰራል ሱፒድ የሆኑ ስህተቶች ሰርች አለው ዩኒቨርሲቲ ሊያስባረኝ የሚችል ስህተት ሰርች አለው። አንዱ ከአዳኑ ሰዎች ጓደኛ ኢብራሂም በሩ በጣም ነው መውደው ለእኔ እየዞረ ይቅርታ ጠይቋል። በየክፍሉ እኔ ለሰራሁት ስህተት ማለት ነው እየዞረ በቃ ይቅርታ ለምት ኮታ ያገኘው ይወራበት እንጂ ሚወራችሉ ኦኬ። በጣም ፍቅር ውስጥ ነበርኩኝ። ጓደኝነት ውስጥ ነን። እሷ ፍሬሽ ነች፣ ሲኒየር ነኝ። ከዛ የሆነ ቀን በቃ መጣ። እኔ እኮ ነገ ፈተና አላቸው አላጠናሁም፣ እና በቃ ልባረር ነው አለ። ገባ ከተባረች አላገኛትም። በየቀኑ ሌላቸው በጣም ሩቅ ቄራ ጋር ነው። ታክሲ ራሱ የለኝም። ስለዚህ ሳስጠናት አደርኩ፣ አልገባትም ጧት በተራስ ሸኛዋል። ስደርስ ከተለያየ ክፍል ፍሬ ተማሪዎች አንድ አይነት የሚፈጠሩት እሺ፣ ካመት ምናምን እኔ ምን እየተካሄደ እንደሆነ አላቅም፣ ምን እንዳ ያርኩ እንደሆነ አላቅም። ብቻ ያገኘው ትራሴን ቁጭ ብያ ተገባ ፈተና ሰራ። አስባችሁታል? ዩኒቨርሲቲ ውስጥ ነው፣ ትጫራላችሁ ምናምን። በጣም ሀርድ ነው። ዩኒቨርሲቲ ውስጥ ፈተን ለሰው ቁጭ ብሎ መፈተን አደገኛ ፍቅር ነው ማለት ይፈተንላት። አጠገባው ቁጭ ያለ ይሄ በጣም ከባድ ድፍረት ነው። ከባድም ሪስክ ነው። እስኪ በእናታችሁ ከባድ ፎንቃ ነው። ይፈተናት ፈትኛው ተው ማለት ነው የሚገርም ነገር ማለት ነው። ልክ እኔ ስወጣ ሎጂክ ያስተማረኝ አስተማሪ ሎጂክ ከፍተኛ ነጥብ የሚያመጣው በጣም ወድ ነበር እና ይወደኛል። ልክ እኔ ስወጣ እሱ ሲገባ ማለት ነው። እሱ ትንሽ ብቆ እያገኘኝ ነበር፣ እዛው ክፍል ነበር ዩኒቨርሲቲ። ከዛም በኋላ ደግሞ ሌሎች ተማሪዎች ምን አሉ፣ እንዴ እሷ ከፍተኛ ነጥብ ካመጣች ጎበዝ ተማሪዎች አሉ ያጠኑ ይለፍ፣ እኛ ዋጋችን ዲስክሬት ሊሆን ነው እንከሳለን። አስባሩዋል ጀመሩ ማለት ነው። ፒቲሽ ጓደኞቼ ናቸው ይባላል። ለክ ነገር ነው ይሄ ምቀኝነት አይደለም። ማን ይሁን ዜማ ምቀኝነት ነው አለ ምቀኝነት አይደለም ይሄ እኮ በጣም ማለት እነሱ መቶ ፐርሰንት ልክ ናቸው። ይህን ፈተና ለማለፍ ቸክለው እየተማሩ የነበሩ የሆነ ጎበስ ተማሪ መጥቶ ከእነሱ ጋር ለሚፈተነው ለአቻቸው ፈተና ሲሰራለት ይሄ ላይክ ኖርማል ነገር አይደለም ምቀኝነትም አይደለም እነሱ መቶ ፐርሰንት ልክ ናቸው። እና ላይክ እሸቱ ግን አሁን ተጸጽቶበት እንደሚያወራ ነው የምነግራችሁ። እና እስኪ እናስጨርሰው እሱ ይሄ ማውራው ይዘ ወይ አይሽ ምን ድረስ እንደሚወስድ ሪሌሽንሺፕ ዩኒቨርሲቲ ላይ አታቀም። ስትጀምረው ግን አንተ መወሰን የምታቆምበት ላይ ብላለ አንተ ነገሮች ተያይዘው የሆነ ሰዓት ወይ ዩኒቨርሲቲ ልጅ አባት ሆናል፣ ወይ ሱሰኛ ሆናል፣ ወይ ከትምህርት ተባራል ማለት ነው። ለምን ነው ጓደኞቼ ኢብራሂም በድሩ መሀመድ ኑር ከድርና መንበሩ የሚባል ጓደኞች አሉ። በየክፍሉ ለመኑ ልኝ እባካችሁ፣ በቃ ስህተት ነው የሰራው። ይቅርታ ጠይቋል። ይቅርታ በእኔ ስም

ለሶስት ወርም ማካት የሆነ ስለዚህ፣ ያፈቀር ቁጥር በቃ እናንተን ፍቅር ዜሮ አረኩ ዲስክሬዲት አረኩ ታውቃለህ፣ እንደዚህ ስለዚህ ከባድ ነው። አሁን ሪሌሽንሺፕ ውስጥ ሲገቡ ምንም አይመስላቸው ይችላል፣ ዋጋ ግን ያስከፍላል። በዛ ታይም ላይ ዩኒቨርሲቲ ዋና አልፈልገው ምስል ስራ እንደዛ ነበርኩ። አላውቀውም፣ እሱን ነገር የክላስ ተወካይ ነበር እሱ ማለት ነው። እንደዚህ የክላስ ተወካይ፣ አማርኛ የክፍል ተወካይ ነበርኩኝ። ይቅርታ። ኤኒዌይስ ጋይዝ፣ በጣም ማለት ይሄ ፖድካስት ይኸው እየተማራችሁ እየሳቃችሁ ልክ እንደዚሁ ነው፣ ፈታ እያላችሁ ነው የምትማሩ። በጣም በጣም መርሳት የሌለባችሁ ነገር ግን እንደ ቀልድ የተጀመሩ ሪሌሽንሽፖች ምን ያህል ራሳችንን እንድናጣ በቃ አይምሯችንን መቆጣጠር እንዳንችል ላይ ከእኛ ቁጥጥር ይወጣል። ዝም ብሎ በስሜት መነዳት ይሆናል ጫወታው። እና አንዳንድ አደገኛ የሆኑ ሪሌሽንሽፖች ውስጥ ስትሆኑ ራሳችሁን ኮንትሮል ማድረግ ካልቻላችሁ በጣም አደጋ ውስጥ ናችሁ። ራሳችሁን ኮንትሮል ለማድረግ የምትገቡበትን ሪሌሽንሽፕ በደንብ አጥኑ። መንፈሳችሁን የሚገዛ አይነት ሪሌሽንሽፕ ከሆነ ልክ ነው ብዬ አላምንም እኔ። ማፍቀር የሚችለው እግዚአብሔርን ነው። መውደድ ግን ሰውን ይችላሉ ብዬ ነው ማምነው ነው። ይሄንንም ከሆነ ጊዜ በኋላ ያመጣውት አስተሳሰብ ነው። በጣም ፍቅር ውስጥ ስትገቡ እግዚአብሔርን ትታችሁ ሰውን ማምለክ ትጀምራላችሁ። ላይ እሷን ካጣው ሞት አለው እሱን ካጣው ራሴን አጠፋለሁ ህይወቴ ባዶ ነው ህይወቴ ጨለማ ነው የሚሉ ሰዎች ካያችሁ ወደ አምልኮ ገብተዋል። የሰው ልጅ መኖር ማይችለው አምላኩን ካጣ ብቻ፣ በእኔ አስተሳሰብ ብዙዎችም እንደዚህ በዚህ አስተሳሰብ ትስማማላችሁ ይመስለኛል። ለማንኛውም እስኪ ወጣ ያለ ሪሌሽንሽፕ ውስጥ ገብታችሁ ጉዳት የደረሰባችሁ ወይም ደግሞ በዛ ሪሌሽንሽፕ ያያችሁት ፈተናና ስቃይ ካለ አጠር አድርጋችሁ እዚች ኮመንት ስር ጻፉልኝ። ብዙዎች አንብቦ ይማሩበታል፣ እኔም አነበዋለሁ፣ ላይክ አደርግላችኋለሁ ማለት ነው። እናንተስ ምን ተሰማችሁ? ኮሜዲያን እሼቱ አሁንም በአቋሙ እየቀጠለ ያለ ሰው ይመቸው። እንደዚህ አይነት እናንተን ከመባረር የሚያድን ጓደኛ ይስጣችሁ። እንግዲህ ሌላው ተዓምር ያስባለው ጉዳይ ባለ ሶስት ኩላሊቱ ሰውዬ ነው። ባለ ሶስት ኩላሊት ሰው ኢትዮጵያ ውስጥ ተገኝቷል። እሱም ኢቢኤስ ቲቪ ቅዳሜ ከሰዓት ላይ ቀርቦ አስተያየት ሰጥቷል። ይህን ሰውዬ እንስማውና እስኪ የራሳችን አስተያየት እንሰጣለን። ይሄ ቪዲዮ እዚች ልጅ እንዳይደርስ ዛሬ ቅዳሜ ከሰዓት የቀረበውን ሰውዬ ይጌታችሁታል ሶስት ኩላሊት ያለው ሰው ይቀርበው። ተመልከቱስ ባለ ሶስት ኩላሊት ባለ ሶስት ኩላሊት ነኝ ብሎ ነው እንግዲህ እኛ ጋ የመጣው። ለኛ አዲስ ዜና ነው። ስለ ሰውየው ልንገራችሁ። ሰውየው እንግዲህ ከዓመታት በፊት ድርጅት ላይ በሹፍርና ተቀጥሮ ይሰራ የነበረ ሰው ነው። ከዛ ግን ረፍት ማረፍ ይፈልግና ፍቃድ ላይ ያስፈቅድ ምን ያደርጋል ጎኒን እያመመኝ ነው በሚል ሊመረመር ሄዳል። ማለት ነው ግን ባልጠበቀው መልኩ ሲመረመር ባልትራሳውንድ በሚታይበት ጊዜ ምን ይገኛል? ሶስት ቁላይት ይገኛል ሰውነት ውስጥ። ከዛ ዶክተሮቹ በጣም ይደነግጣሉ። ለእሱ ግን ነበር በዛ መካከልም እሱ ምንድን ነው ድንጋጤያቸው ብሎ ራሴ ላይ ያጣጣ መጥተው ብሎ በጣም ተናግቶ ባለበት ሰ ሶስት ቁላይት እንደሆነ ያለው ይነግሩታል ማለት ነው። ከዛ ግን ፍሬንድ ስቲል በጣም በሚያስቃቸው ሁኔታ ፍሬንድ የፈለገው የእረፍት የአመት ረፍት እንዲጻፍለት ነው እና አሁንም የአመት ረፍቱን ጻፍልኝ ይላቸዋል ማለት ነው። ዶክተሮቹ ግን አላበር ነው ኛት ይሄኛ ሰውነ ስለስዚ ያንጽፍ የሚሉታል ማለት ነው። ለማረጋገጥ ሪፈር ወደ ሀያት ሆስፒታል ይጽፉለታል። ሀያት ሆስፒታል የሚሄደው ሶስት ኩላሊት እንዳለው ያረጋግጣል ማለት ነው። ይህ ሰውዬ እና ይህ ሰውዬ እንዴት ነው ሶስተኛውን ኩላሊት ፖሽ አርጎ መጠቀም ይችላል? የሁላችንም ጥያቄ ይሄ ነው እንግዲህ ጋይ ሶስተኛውን ኩላሊት ሽጦ መጠቀም ይችላል ወይስ አይችልም የሚለው የሁላችንም ጥያቄ ቢሆንም ግን በጣም የሚገርመው ነገር ይሄ ነው። የሰው ልጅ ሰበብ ሳያመው ማለት አሞኛል ብሎ ሲሄድ ሌላ አደጋ ውስጥ ሊወድቅ እንደሚችል ማየት አለባ። ይሄ እንደውም መልካም ዜና ነው። በነገራችሁ ፍቃድ ጠይቆ እምቢ ሲባል ሆስፒታል ሂዶ ክሊፍ ጽፌ በቃ ረፍት መውጣት አለብኝ ብሎ ሲሄድ ነው እንግዲህ ሶስት ኩላሊት እንዳለው የተነገረው እና አንዳንድ የአይምሮችን ጠማማ ሀሳብ እኛን ራሱ ወደ የት ይዞን እንደሚሄድ ይሄ ቪዲዮ ማሳያ ነው ማለት ነው። ለማንኛውም እናንተ ምን ተሰማችሁ? ሶስት ኩላሊት ያላችሁ ሰዎችስ የኔ ተከታታዮች ያላችሁ ካላችሁ አለን በሉ። አንድ ያላችሁን ካላችሁ አለን በሉ። ለማንኛውም ግን ኩላሊት በማጣት የሚሰቃዩ ወገኖቻችን ባሉበት ሀገር ውስጥ ሶስት ኩላሊት ያለው ሰው መገኘቱ በጣም አጃይብ የሚያስብል ነው ማለት ነው። ባለፉት ሁለት ሳምንታት እንግዲህ ኮሜዲያን እሸቱ የሰጠው አስተያየት ብዙዎችን አስቆጥቶ ነበር። ብዙዎችን በዛ አስተያየት ዙሪያ አስተያየት ሲሰጡ ነበር። እንግዲህ ኮሜዲያን እሸቱም ትላንትና በወቸ ጉድ ፕሮግራም ላይ ቀርቦ ብዙ ብዙ ብዙ የህይወት ተሞክሮን አካፍሏል። እንዲሁም ደግሞ ጫጫታዎችን እንዴት እንደሚመለስ፣ የሚመጡትን ትችቶች እና ተቃውሞዎችን እንዴት አድርጎ እንደሚቋቋም አንድ አስተያየት ሰጥቷል ማለት ነው። እንግዲህ እሸቱ ምላሽ የሰጠበትን ቪዲዮ ከዚህ ቀጥለን የምንመለከተው ይሆናል። ወደ ቪዲዮው እሸቱ የሰሞኑን ጫጫታ እንዳይረብሽ የሆነ ጫጫታ አለ ማለት ነው። በጣም አደገኛ እሱን ጥያቄ የነበረው ምን መሰለህ፣ እኔ እዚህ ስመጣ አቤል ነው አቤል ሪፕሌስ ያደረኩት ማለት ነው የነበረው ሄድ አንደኛው እንትኔ እሸቱም እኮ ይህ ቤት ስትገባ ተብሎ ነበር እያልኩ ነው። እኔ ግን ኪውሪየስ አይነት ሰው ነኝ። አሁን በምንም አይነት ፕሮፌሽን ሰው ትንሽ ጭምጭም ለምን ማየት እንደሌለብን። አሁን ለምሳሌ አንቺ እኔ ማሰበው የሚከተሉኝ ተመልካቾቼ በሙሉ ደስ እያላቸው ያዩኛል፣ ይወዱኛል፣ እወዳቸዋለሁ። ጥሩ ጥሩ ነገር እሰራለሁ። ሁሉንም ሰው ማስደሰት አልችልም፣ ግን እኔ በእኔ የሚደሰቱ ሰዎች ደግሞ አሉ አይደለ? ለነሱ እንዴት ስለሆንኩ ነው ይወደዱኝ፣ እንደዚህ ስለሆንኩ ነው ይወደዱኝ፣ አይደለ? አሁን እሱ ስድብ ሲያደርግ የእሱን ስድብ እሰማና እስቲ ቆይ ደግሞ ከእሱ ስድብ አንጻር ብዬ ትንሽ ይቀየራል፣ ለእሱ ለመመቸት። ያኔ ለአንቺ መመጨት አቆማለሁ ያኔ ለሚወዱ ለሚያከብሩኝ ሰዎች መመቸት አቆ ማለት ስለዚህ ማይንድን ስለሚሰራው አቃሎ አስተያየት፣ በተለይ ኔጌቲቭ ነገር ማይንድ ፖዚቲቭ አድናቆት፣ እሺ ሰምቶ አንድ ሁሉ ኢጎ ሁሉ መወደድ ሁሉ መከበር ነው የሚፈልገው። ሁሉ አቦ አቦ ነው እንጂ አንድ ሰው አንተ ለመባል አይፈልግም። ለዛ ሰው ሪስፖንድ የሚያደርገው ስለዚህ ያንን ማይንድ አሰራር ስለማቅ አንዱ ራሴን ፕሮቴክት ማድረገው በዚህ ብዙ ጊዜ በድንቅ ልጆች ይሰደባለሁ፣ በሆነ ነገር ይሰደባለሁ፣ ሊታሰር ነው ያለ ሆነ ነገር ይመጣል። ሰሞኑን በትክክል የተነሳውን ጥያቄ ግን ማንሳት አልፈለገም። ጥያቄዎች ሲመጡ፣ ተቃውሞዎች ሲመጡ አልሰማም። ባለመስማት ነው ማሳለፈው። ከሰማው ከደገፍኩኝ ወደ አንዱ ሄድና፣ ይሄኛውን የሚወደኝ ወደ ማስቀየም ይሄዳሉ። ስለዚህ ባለኝ አስተሳሰብ፣ ባለኝ አቋም፣ ባለኝ ተጽዕኖ ፈጣሪነት ለመቀጠል የግዴታ አለመስማት ይሻላል። አንዱን ተደግፌ አንዱ እንዲቃወመኝ አላደርግም። እኔ ልክ ነው ባልኩት መንገድ እሄዳለሁ። የሚተቹኝ ይተቹኛል፣ ከዛ ያልፋል ነው እንግዲህ ሙሉ ፖድካስቱን ወቸ ጉድ ላይ ገብታችሁ ማየት ትችላላችሁ። ከአራት ሰዓት በላይ ቆይታ አድርገዋል ማለት ነው እሸቱ ከልጅነቱ ጀምሮ እዚህ እስካለበት ድረስ። እኔ የተወሰነውን አይቻል ነገ ከነጎዳ ጨርሰዋል። በጣም የተዝናነው ነው የተማርኩበት፣ እናንተም ትማሩበታላችሁ። ፈጣሪ ሴት ነው ያለች እግዚአብሔር ይቅር ይበላት። ለማንኛውም አንድ ሴት ፌሚኒስት ተሰምታለች። እስ ሱ ቪዲዮና እናንተ የምትሉትን ትላላችሁ። እኔ ስለዚህ ጉዳይ ብዙ ዲቴል መግባት አልፈልግም። የኔ አምላክ ወይም የኔ ፈጣሪ ማናት? ሴት ናት። ይሄ ነው አረጋ ያጣ ሲበዛ ጭንቅላት ላይ ወጣ ያልኳችሁ በምክንያት ነው። ይሄ ነው እንግዲህ ፌሚኒስትነት። እሺ እኔ ማን ይፈጠራል? ከማን የተወለድኩት ከሴት ያለኩ ካካ ነው ጽንስ ነው የማንን ነው የማንን የእናቴን የሴት እና ማለት ነው። እኔ ምነኝ ማህፀን ያለኝ ማንኝ? ሴት ታንክስ ቬሪ ማች። ፍጥረቶች በአጠቃላይ ከት ነው የሚመጡት? ከማን። ማህፀን ያላት ማናት? ሴትያስት። ስለዚህ የእኔ ፈጣሪ ክብሯ ይስፋ የምለው ሁሉም በእርሷ ይሆናል የምለው ማናት ሴ

እንግዲህ እኔ ከሴቶች ጋር ታውቁታላችሁ ምንም አይነት የጋራ ጸብ የለንም፣ አላችሁ አይቀር በጣም ነው የምወዳቸው። ነገር ግን እንዲህ እንቁል ቢት ቢት እሽኮለሌ ፊርድን የሚሉ እንስቶችን ስናገኝ ላሰላሰ ማረጋችንና አንረሳም ማለት ነው። ሁላችንም የተፈጠርነው ፈጣሪ ያለን አለፍ ሲል እናቶቻችን ክብር እነሱ ይገባቸዋል። ሪስፔክት ካልቀረ አባትን እናትም ይሰጣል። እንግዲህ የፌሚኒስት ጽንሰ ሀሳቡ ላልገባችሁ ሰዎች ሴት ልጅ ተጎርታለች ተብሎ ስለሚታሰብ የሴት ልጅ ተሟጋች ድምፅ የሚያሰሙ ላይ አሉ የሚባሉ ናቸው። ነገር ግን አሁን አሁን ላይ ፈሩን እየለቀቀ ውስጥ ሀሳቡ ግን ሴጣናዊ ሀሳብ እኛ የምንጠላው ከሃይማኖት አንጻር ምንጠላቸው ነገሮች አሉ። ሴት ከሴት ጋር ማጋባት፣ ቤት ውስጥ የበላይነት ነኝ ብሎ አመፅ ማስነሳት፣ የማይሆኑ ሀሳቦችን ሲንግል ማምነትን ማስፋፋት። ሲንግል ማምነት መሆን በራሱ አንዱን ያስፈልጋል። ሌላዊ ቢገስት ሴት ልጅ አምጣ ብላ ብትወልደንም አባት ያረጋት ነጭ ላባለች መቼስ እንደ ዶሮ በንፋስ አይረገዝ። ያ ይህንን ነገር እንትን ለማለት ነው። መስመር ባይታለፍ መልካም ነው። እውነት ነው፣ ይሄ መስመር ማለፍ ነው። ሰው ልጅ ፍጥረት ከተጀመረ እንግዲህ አዳም ተፈጠረ፣ ከዛ ሄዋን ከአዳም ጎን ተፈጠረች ነው። ይህንን ነው እኛ ምናምነው ክርስቲያኖች፣ ሁላችንም በእስልምናም ያላችሁ ልጆች የምታምኑት ይሄን ነው። አዳምና ሄዋን ወይም ከአደምና ከአዋ የተጀመረ ፍጥረት ነው። ዛሬ ላይ በስተን ያለ ነው፣ በቢሊየን የሚቆጠር ህዝብ ቢኖርም ማለት ነው። ሁላችንን የሚያስማማው ደግሞ የአስተሳሰብ ነው የምትለው አስተሳሰብ በፍጹም እኔ ልቀበለው አልችልም። እናንተም ደማ አትቀበሉት እርግጠኛ ነኝ። እኔን የፈጠረችኝ ሴት ናት፣ ስለዚህ ክብርና ምስጋና ለሷ። ይሄ በጣም በቃ የሌለ ዊርድነት ነው። ለማንኛው ባይዘ ፌሚኒስትነት ሲዘምን ጋጥ ወጥነት ነው የሚሆነው። ፌሚኒስትነት ሲዘምን ስርዓት አልበኝነት ነው የሚሆነው። እና ኦፍ ኮርስ ሴቶች ሲበደሉ ሁላችንም እንጨዋለን፣ ወንዱም ሴት ምንጨዋል። ግን ፌሚኒዝምን ስናዘምነው በጣም ወደ ብልግና ወደ ጋጥ ወጥነት ስለሚሄድ ሊታሰብበት ይገባል። ለማንኛው ዊርድ ነገር ነው የሚያደርጉት። ኤኒዌይስ ግን እንለፈው ከስንት አድካሚና አሰልቺ ሙከራ በኋላ ተሳክቶልን ኒኪታን አስጠቅተናታል። እና እነዚህ የውጭ ዝርያዎች አብዛኛውን ጊዜ በራሳቸው ብሪድ ማድረግ አይችሉ፣ እገዛ ያስፈልጋቸዋል። እና ከስንት አሰልሽ ሙከራ በኋላ ተሳክቶልን ብሪድ አድርገናቸዋል። ያገኘነውም ቦርቦይል በጣም አሪፍ ነው፣ ሄድ ሳይዙ ምናምን፣ ሰውነቱ፣ ጀነቲክሱ የሚገርም ነው። እና ኒኪታ ከዚህ በኋላ ቢያንስ ሶስት ጊዜ እየመጣች እዚህ መጠቃት ይኖርባታል። አስጠቃሃት፣ አስጠቃሃት፣ አስደፈርካት፣ አስለጠፍ ኧረ ጉድ ወይ! የኔ መጨረሻ ወይ የኔ መጨረሻ ብዬ፣ ብዬ ደግሞ መጨረሻ የውሻ ስር ተመልካች ነው። ኦሮ በለው ዋቃደ ንጉስ ያለ አንተ በሳምንት ሶስት ጊዜ ማግኘት አለባት። ርዱብ ምናምን ትጠቅም ንገራ። አበዛሽ አሉ አባቡ ስም ሲያወጡ። ና ወንድሜ ና ና ና፣ እዚህ ላይ ና እዚች ላይ ብጭጭ በል። በጭታችሁብን እኮ አሁንስ፣ ሜጃ የለንም ስንል ጭራሽ የውሻ ስር ቀጥታ። በቃ ወንድሜ ከነካካዋ ያቀር በነካካ እጅህ ያንተንም አሳየን። ያልገባም ነው ክፉ ነገር አጣናግረኝ እንደዚህ አይነት ነገር የተወገዘ ነው። በኢትዮጵያ ኮንቴክስት ክሉ አይሆንም። ምክንያቱም ውሻ ስር ያረገች አላረገች እኛ መንገዱ ነው። በዚህ ሰዓት የኢትዮጵያ ህዝብ ኑሮ ነው እያጠቀ ያለው ጭራሽ አጣንት ውሻም ስታስጠቃብናለን ፍለፊት ላይ እኛማ ይበለን ይበለን። ዝም ስንል ነው መታችሁ እንጂ እርጭ የምታደርጉት ለማንኛውም ወንድሜ እርፋማ ለመሆን የምትሰራውን ስራህን በወድልህ፣ ስሪያውን ግን አልወደድኩልህም። ስሪዋ ትንሽ አጥነፋም። የውሻ ሚኒስተር ቢኖርማ እንደዚህ ነብሳቸው እስኪወጣ ድረስ እያለከለቁ ምላሳቸው ከረባት እስኪያክል ድረስ ማ ዝም የማይሏቸውም ማፊሽ ሙሽክላ ይሄኛውን ያው የተሙን ስለሚያስቅ ስቀን እንለፈው። ሞቲቬሽናል ስፒከሩ ማን ያዘዋል? እሸቱ በዊቸ ጉድ ፖድካስት ቀርቦ ከተናገራቸው ምርጥ ንግግሮች አንዱ አላሰማችሁና እናልፋለን። ያመነ ሰው በምን እንደምታትነገር በስራው ታቋዋል። እንዴ ለማመን ለማመን እኮ መጽሐፍ ቅዱስ አጋንንትም ያምናሉ፣ ግን አይሰሩም። ነው ትክክለኛ እምነት ስላልሆነ ማለት እምነት ትክክል ከሆነ እኔ ኢትዮጵያ ውስጥ ቁጥር አንድ ኮሜዲያን ንቃል እንከፈናታቸ ሁሉ ይተኛሉ። አተኛ አንተ የቁም ያቁራ ከሰማይም ከምድርም ከየትም ስቶሪውን ዲቨሎፕ ታደርጋለህ። ካላም መንፈስ እኔ ኢትዮጵያ ውስጥ አንደኛው ኮሜዲያን እንንካል ያስታውቃል። እንቅልፍን እየተኛ ነው የምትለው ወሬኛ ነህ፣ አትሰራም። ማርኬቲንግ ሾውን ለክ ስቴዲያ አታደርግም፣ ማርኬት አታደርግም። ትክክለኛ ኢንቫይሮንመንት የለም። ለምን በእምነትህ ያስታውቃል፣ እንዴት ካልክ በስራ ማለት። የት ነው የሚቀር? መጀመሪያ ማመር አለበት። ትልቅ የሰው ችግር ድሮ ሳያምን ወደ ስራ ይደርሳል፣ አይሳካም።

ይሄ አብዛኞቻችን ደግሞ ልባችን የተዘጋ ነው። ችግሮቻችንን አናታችን ላይ አስቀምጠን ነው የምንሄድ። የአምላካችንን ያምላካችንን ኃይል አንጠቀሙ። ትንሽዬ እኮ ነው ብዙ እምነት አይደለም የሚኖረው በእዛ ጉድ ላይ ትንሽ የሰናፍጥ ቅንጣት። ሰናፍጥ ምን ብዬሽ መስለናል? ትንሽ ነገር እኮ የሰናፍጥ ቅንጣት። እኛ ግን የለንም። ለምን ካልኩ ችግር ችግር ችግር፣ አይሆንም አይሳካም። በዚህ ገብቶ በዚህ ሁሌ ችግር ነው የምናውራ ችግሩ ሀፕን ያደርጋል ማለት መጽሐፍ ቅዱስም እንደሚለው እንግዲህ ለሚያምን ሁሉ ይቻላል ነው። በማን በእግዚአብሔር ለሚያምን፣ በጌታ ለሚያምን ሁሉ ይቻላል ነው። ስለዚህ እምነታችን እንጠንቅ። በእምነታችን ከጠነከርን ደግሞ ያሰብነውን ሁሉ እናሳካለን። የዛሬ መልእክታችን ነው ማለት ነው። ለዛሬ የነበሩን ቪዲዮዎች እነዚህ ነበሩ። በሚያስቀው ስቀን፣ በሚያስተምረው ተምረን፣ አስተያየት በሚሰጠው አስተያየት ሰጥተን እዚህ ጋር ደርሰናል። በቀጣይ ቪዲዮ እስክንገናኝ ሰብስክራይብ ሳታደርጉ የምታየው እጅግ በጣም ብዙዎች ናችሁና ሰብስክራይብ ብታደርጉ ለእኔ ይጠቅመኛል። በቀጣይ ቪዲዮ እስክንገናኝ ድረስ ወዳችኋለሁ።